ተናስትልን ተመልካቾቻችን ዜና በምልክት ቋንቋ ንቀርባለን። ያሉልን የተፈጥሮ ጸጋዎች ለማውጣትና በሚገባ ለማልማት ህሳባችንን ማስተካከል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። በተለይም እንደ አገር ከኋላ ታሪክ ጋር ጸብ መግጠም ዛሬን እንዳንሰራና ነገር እንዳናይ ያደርገናል ብለዋል። ጠቅላይ ሚኒስትሩ ይህን ያሉት ከቀድሞና አሁን በስራ ላይ ካሉ አመራር ጋር ያደረጉት የሶፍ ዑመር ዋሻ ወግ ላይ ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ከቀድሞና አሁን በስራ ላይ ካሉ አመራሮች ጋር በመሆን በባሌና አካባቢው የቁጭት ይሄ ሁሉ ሀብት እያለን በለምን አላደግንም ጥያቄ በመብሰልሰል ውስጥ ሆነው ጉብኝት አድርገዋል። ማሳረጊያውንም በሶፍ ዑመር ዋሻ ውስጥ ስለ ሀገር በመምከር ሀሳቦችን ተለዋውጠዋል።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 ይፈጥራል፣ በሚል እምነት ነው እንደ ሀገር የኋላ ታሪክን ማየት ያለብን ለመማር ሆኖ ሳለ ከኋላ ጋር ጸብ እየገጠምን ዛሬን እንዳንሰራ ነገን አርቀን እንዳንመለከት እያደረገን ይገኛል ብለዋል ጠቅላይ ሚኒስትር አብይ አህመድ። ስለዚህም ያሉንን የተፈጥሮ ጸጋዎች በሚገባ ለማውጣትና ለማልማት እሳቢያችንን ማስተካከል ይገባናል ብለዋል። ሶፍ ኦመር ኬቭ ውስጥ ያገነው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጭለማ ስለሆነ የአየር ችግር ስላለ ፈርተው ተዉ እንጂ የሞከሩ ሰዎች አሉ። ጻርቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ሪፖርት ሰምተዋል። በሆነ ዘመን የኢትዮጵያውያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ቢኖርባቸውም አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንድርግራውንድ አለ። እዚህ ውስጥ ያልገባንበት ዘሴም ዋሻ አንድርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍመር ላይ ጀመርነው አደለም። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል። በኢትዮጵያ ታሪክ መለስ ብለን ስንመለከት መንግስታት ወንበራቸውን ለማጽናትና ሽፍታን ለማጽናት ሊሰሩ የሚገባቸውን ስራዎች ዘንግተውታል ያሉት ጠቅላይ ሚኒስትሩ እኛ ግን ሰላምን ለማምጣትም የልማት ስራችንን እንቀጥላለን ብለዋል። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት መቶ ዓመታት ሰላም አልነበረም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 ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ የሚጨርሰው ጉዳይ እንዳልሆነ ታሪክ ምስክር ነው። በዚህ የትውልድ ቅብብሎች ታዲያ ሁሉም በሚኖርበት ዘመን ለሀገሩ መልካም ከመመኘት ባለፈ መልፋት መድከምና መስራት አለበት ሲሉም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ምድር ባቡር ኮርፖሬሽን ከትራንስፖርት አገልግሎት በተጨማሪ ሌሎች ስራዎች ላይ ለመሰማራት እንቅስቃሴ መጀመሩን አስታወቀ። ኮርፖሬሽኑ የተለያየ ድንበር ዘለል የቢዝነስ እና ኢንቨስትመንት ስራዎች እቅዶችን ይፋ አድርጓል። በጉባኤ መክፈቻ ላይ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህልና በላቸው እንደገለጹት ድርጅቱ በባሌ ሶፍ ዑመር አካባቢ የቱሪዝም ባቡር ገንብቷል። ሌሎችም የተጀመሩ የባቡር መስመር ግንባታ ፕሮጀክት መኖራቸውን የጠቀሙት ዋና ስራ አስፈጻሚው በቀጣይ በሆቴል፣ በደረቅ ወደቦች ልማት፣ በከባድ መኪና ማቆሚያ ግንባታና በሌሎች የንግድ ስራዎች ለመሰማራት ታስቧል ብለዋል። ይህንን አስመልክቶ ከተለያየ ባለሻ አካላት ውይይት የተካሄደ ሲሆን ወደደ ድርጅቱ ኢንቨስትመንት ስራ የሚሰማራው በግል እና በመንግስት አጋርነት ወይም በጋራ ሽርክና መንገዶች እንደሚሆን ተጠቅሟል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ ደንጌ ቦሩ የባቡር ትራንስፖርት ለሎጂስቲክ ትልቅ ፋይዳ ያለው መሆኑን ጠቅሰው ቀጠናውን ለማስተሳሰርም አጋዥ መሆኑን ገልጸዋል። አባይና ቀይ ባህር ከኢትዮጵያ ጋር ያላቸው ታሪካዊ ትስስር አንጻር የሀገሪቱን መጻኢ ዕድል የሚወስኑ ውሃዎች ናቸው። ሁለቱ ውሃዎች በታሪክ በተፈጥሮና በጂኦግራፊያዊ አቀማመጥ ኢትዮጵያ ሕጋዊ ባለቤትነት ቢኖራትም ከቀይ ባህር ተገልላለች። የደለለችበት የባህር በር ባለቤትነትም ለመመለስ ጥረት እያደረገች ያለችው ኢትዮጵያ አባይን በህዳሴ እንዳበሰረች ሁሉ የቀይ ባህር መውጫናም የምታሳካው ይሆናል። ሁለቱ ውሃዎች ከኢትዮጵያ ታሪክ ጋር በእጅጉ የተጋመዱ የአንድ ሳንቲም ሁለት ገጽታዎች ናቸው። አባይና ቀይ ባህር ካላቸው የማይነጣጠል የታሪክ ቁርኝት አንጻር ኢትዮጵያን ያለ አባይ ቀይ ባህርን ያለ ኢትዮጵያ ማንሳት እንደ ግንጥል ጌጥ ይቆጠራል። ሆኖም ግን ሀገሪቱ በውሃ የተከበበች ሳለ በውሃ ጥም የምትቸገር መሆኗ የዘመኑ የእግር እሳት፣ የትውልዱ የበረታ ቁጭት ሆኗል። ቁጭቱ የበረታው ደግሞ ኢትዮጵያ ህልውናዋም ልዕልናዋም ከቀይ ባህርና ከራሷ ማህፀን ከሚነሳው ሀገር አቋራጩ በረሃና ቀዝቃዡ አባይ ውሃ ጋር እየተሳሰረ በመሆኑ ነው። እርግጥ አባይና ቀይ ባህር የኢትዮጵያ ታሪካዊ ተፈጥሯዊና ህጋዊ ወይም ፍትሐዊ ማንነቶቿ ስለመሆናቸው ታሪክ ራሱ መዝገቡን ገልጦ አይኑን አውጥቶ ቆሞ ይመሰክርላታል ለኢትዮጵያ መነሳትም ሆነ መውደቅ ለኢትዮጵያ መበልጸግም ሆነ ማደግ ወይም መድሄት ቀይ ባህርና አባይ በእጅጉ ከኢትዮጵያ ታሪክ ጋር የተቆራኙ ናቸው የተሳሰሩ ናቸው ቀይ ባህርና አባይ የኢትዮጵያን መጻኤ ጣፈንታ የሚበይኑ ለሀገሪቱ እድገት የሚሆኑ እድቀት መሰረት ተደርገው የሚወሰዱ ናቸው። ለዚህም ነው አሁን ላይ የባህር በር ባለቤትነት ጉዳይ ለኢትዮጵያ በውስጥ ከመብሰልሰል ይልቅ ወደ አደባባይ የወጣ አጀንዳዋ የሆነው የቀይ ባህር ቀጣና በብዙ ማይል ርቀት በሩቅ ያሉ ሀያላን ሀገራት ጭምር መጥተው ብሔራዊ ጥቅማቸውን ለማስከበር ጂኦ ስትራቴጂያዊ ቆመናቸውን ለማስጠበቅ የወታደራዊና ምጣኔ ሀብታዊ መሻኮቻ ካደረጉት ዋላ ድር ብለዋል። ከባህሩ በቅርበት ያለችው ኢትዮጵያ ደግሞ ወደ አጣቸው የባህር በር ባለቤትነት እንደገና ልመለስ ስትል በታሪክ በጂኦግራፊያዊ አቀማመጥና የኢኮኖሚ እድገት ምክንያት ሕጋዊ መብቷን ይዛ ነው። ሰፊ የህዝብ ቁጥርን ይዛ የአዳጊ ኢኮኖሚ ግስጋሴን ጨብጣ ኢትዮጵያ የጂኦግራፊ እስረኛ የምትሆንበት ወደ ባህሩ እንዳትዘልቅ ጥላቻ ካልሆነ በስተቀር ውሃ የሚያነሳ መክንዮ የለም። ኢትዮጵያ እንግዲህ ማደግ አለባት፣ መልማት አለባት። ለማደግ ለመልማት ለመበልጸግ እነዚህ ወሳኝ ውሃዎች አባይና ቀይ ባህርን ትኩረት አድርጋ መስራት ይኖርባታል። ይሄ መጀመሪያው ነው። ሌላው እንደ ኢትዮጵያዊ እንደ ዜጋ እኛ ያለን አንድ ሀገር ነው። እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ኢትዮጵያ እንደ ሀገር ለአንሰራራ ወደ እድገት ልጽፈንጠርበት ብላ ካሰበችበት ከፍታ ለመድረስና ና ያን ህልሟን ሙሉ የሚያደርገው የባህር በር ባለቤትነቷ ሲረጋገጥ ነው። ኢትዮጵያ በራሷ በተፈጥሮ ሀብት በአባይ ወንዝም ቢሆን ሙሉ የመልማት መብቷን ተጠቅማ አዲስ ምዕራፍን ከፍታለች። ከታችኛው የተፋሰሱ ሀገራት በትብብርና በፍትሐዊነት አብሮ የማደግ መርህን ሁሌም የምታራምደው ኢትዮጵያ አባይ ወንዝን የመጠቀም የህልውናዋ ጉዳይ ነው። ቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሐዊና አስተማማኝ ባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊ ና በሰላማዊ መንገድ ይሰራል። አባይን በህዳሴ አዲስ ምዕራፍ እንደጻፈች ሁሉ ኢትዮጵያ በአንድ ወቅት እንደ ዋዛ ፈዛዛ ያጣችውን የቀይ ባህር ባለቤትነት ጉዳይ አሁን በተጀመረው ግለትና ጉዞ የምታሳካው ይሆናል። በ2018 በጀት ዓመት የመንግስት ሀብት ለታለመት ዓላማ ብቻ እንዲውል ለማድረግ በቅንጅት እንደሚሰራ ተጠቆመ። የተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ በ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም እቅድ ላይ ውይይት አካሂዷል። በውይይቱ ላይ የተገኙት ባለድርሻ አካላት የኦዲት ክፍተት ላልተገኘባቸው ተቋማት እውቅናን በመስጠት ማበረታታት እንደሚገባ አንስተዋል። በመጨረሻም በኢትዮጵያ የውሃ ሀብት ልማትና አስተዳደር ለማሻሻል በቀጣይ አስር ዓመት የሚተገበር የተፋሰሶች ክትትል ስትራቴጂ ወደ ስራ መግባቱን የውሃና ኢነርጂ ሚኒስትር ገለጸ። ከሰሃራ በታች ያሉ የአፍሪካ ሀገራት በራስ አቅም የሚሰሩ የውሃ ፕሮጀክቶች ማስፋፋት እና በቴክኖሎጂ የታገዘ መረጃ ማበልጸግ እንዳለባቸው ባለሙያዎች ተናግሯል። በአፍሪካ የውሃ አስተዳደር የዲጂታል ቴክኖሎጂ መፍትሄዎች በሚል የሶስት ቀናት አውደ ጥናት በአዲስ አበባ መካየት ጀምሯል። በኢትዮጵያ አስራ ሁለት የወንዝ ተፋሰሶች ያሉ ሲሆን በእነዚህ ተፋሰሶች አምስት መቶ የሚደርሱ የከርሰ ምድር ውሃ መለኪያዎች መኖራቸውን የውሃና ኤነርጂ ሚኒስቴር መረጃ ያመለክታል። እነዚህ የተፋሰሱ የውሃ መለኪያዎች ግን ሙሉ በሙሉ ዘመናዊ ቴክኖሎጂ ውጤት የያዙ ባለመሆናቸው የተፋሰሱን ትክክለኛ መረጃ ከማግኘት አንጻር ክፍተቶች እንዲኖሩ አድርጓል። በዚህም ምክንያት ኢትዮጵያ ያሏትን የገጸ ምድርና የከርሰ ምድር ውሃ ሀብት የተሟላ መረጃ በመያዝ ለማልማትና ለማስተዳደር ስራዎች እንደሚያስፈልጉ ይገለጻል። ለዚህም የውሃና ኤነርጂ ሚኒስቴር በቀጣይ አስር ዓመታት ተተግብሮ ውጤት ያመጣል ያለውን የተፋሰስ ክትትል ስትራቴጂ ወደ ሥራ ማስገባቱን የሚኒስትሩ ከፍተኛ አማካሪ ዶክተር ሚካኤል መሐሪ ተናግረዋል። ያ የክትትል ስትራቴጂ ምንድን ነው? አንደኛ ወንዞቻችን ተፋሳሶቻችን በየትኛው ቦታ ላይ መለካት እንዳለባቸው፣ የትኛው ቦታ ላይ ምን አይነት መሳሪያ መተከል እንዳለበት ይሄ ደግሞ ለገጸ ምድር ውሃው ብቻም ሳይሆን ለከርሰ ምድርም ውሃ አጠቃላይ ያሉትን ፊዚካል ፓራሜትሮች የውሃውን መጠን ብቻም አይደለም ጥራቱንም፣ ሌሎች የጥራት ኢንዲኬተሮችንም በአጠቃላይ ለክቶ ለወደፊቱ በሚጠቅም መልኩ ለማደራጀት አልሞ የተሰራ ስትራቴጂ ነው። መንግስትም ሌሎች የደቨሎፕመንት ፓርትነሮችም በሚቀጥሉት ዓመታት አንድ ላይ አድርገን ይህን የቤዚን ሞኒተሪንግ ስትራቴጂ በሚቀጥሉት አስር ዓመታት ውስጥ ለማስፈጸም ነው እቅድ የያዝ ነው ቲንክ እነዚህ ነገሮች በሚፈጸሙበት ጊዜ በእርግጠኝነት መናገር የሚቻለው አሁን ያለውን አይነት የሀብት አስተዳደር አሁን ያለውን አይነት የሀብት ብክነት ይኖራል የሚል ግምት የለኝም ኢትዮጵያ ያላትን የከርሰ ምድርና የገጸ ምድር የውሃ ሀብቶች በሳተላይት የታገዘ መረጃ በማደራጀት ለሚመለከታቸው ተቋማት እያቀረበ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሽያል ተቋም ይገልጻል በተለይም የምርምር ስራዎችን ወደ አንድ ማዕከል በማምጣት ለልማት እንዲውሉ እየሰራ መሆኑን ዋና ዳይሬክተሩ አብዲሳ ይልማ ተናግረዋል። እነዚህ መረጃ ሴታክል መረጃዎች ደግሞ ለልማት አስፈጻሚ ተቋማት ለሚመለከታቸው እንዲደርስ እናደርጋለን። የተበታተነው ስራ ቅርጽ እንዲይዝ መልክ እንዲይዝ ደግሞ ለዛ ነው ማዕከል ያደራጅ ነው ማለት ነው። የውሃ መቆጣጠሪያ ማዕከል የወተር ሞኒተሪንግ ሴንተር ብለን በእኛ ኢንስቲትዩት ብቻ የሚሰሩ የምርምር ስራዎች ብቻ ሳይሆኑ በሌሎች ተቋማትም በግለሰብ ሪሰርቸሮችም የሚሰሩትን ኢቨን ከኢትዮጵያ ውጭ ሌሎች ሪሰርቸሮች በኢትዮጵያ ውሃ ላይ የሚሰሩትንም መረጃም ጭምር ወደ አንድ ማዕከል አንጥተን እነዚህን ሲንተሳይዝ አድርገን ለልማት እንዲውል የማድረስ ስራ ጀምረናል። እነዚህ ሁሉ በቴክኖሎጂ ነው የሚሰሩት ማለት ነው። ዓለም አቀፉ የውሃ አስተዳደር ተቋምና ዲጂታል አፍሪካ በጋራ ያዘጋጁት በአፍሪካ የውሃ አስተዳደር የዲጂታል ቴክኖሎጂ መፍትሄዎች በሚል መሪ ቃል በአዲስ አበባ እየተካሄደ ይገኛል። አፍሪካ ካላት የውሃ ሀብት አንጻር በመስኖና በውሃ ኃይል ልማት ብዙም አልተሰራም የሚሉት በዓለም አቀፉ የውሃ አስተዳደር ተቋም የኢትዮጵያና የምስራቅ አፍሪካ ተወካይ ዶክተር አብዱል ከሪም ሁሴን ሀገራት እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ በራስ አቅም የሚሰሩ ኢንቨስትመንቶችን ማስፋፋት አለባቸው ይላሉ። በአፍሪካ ደረጃ በአንድ በኩል ኢንቨስትመንቶች ማስፋፋት ነው። አፍሪካ በራሱ ሪሶርስ ልክ ለምሳሌ አሁን በህዳሴ ግድብ እንደተደረገው በራሱ ሪሶርስም ኢንቨስትመንት ማስፋፋት አለበት። ሁለተኛ ነገር ደግሞ ያን ኢንቨስትመንት በትክክል ፕላን ለማድረግ ፕሮጀክቶቹን በትክክል ማኔጅ ለማድረግ ዳታ ያስፈልጋል እና እንደዚህ አዳዲስ የመጡ ቴክኖሎጂዎችን በመጠቀም ያን የመረጃ ክፍተት መሙላት፣ አቅምን ማጎልበት አስፈላጊ ነው የሚሆነው። ስለዚህ በእነዚህ ኢንቨስትመንት አቅም ግንባታና ዲጂታል ኢኖቬሽን በመጠቀም የሚል ዋና ዋና መላቸው ፖይንቶች ናቸው ለኔ። ከሳህራ በታች ባሉ የአፍሪካ ሀገራት የውሃ ሀብትን ለማልማት ዲጂታል ቴክኖሎጂዎችን መተግበር የመረጃ ክፍተቱን ለመሙላትና የተሻለ የውሃ አስተዳደር ለመፍጠር ወሳኝ መሆኑን ዶክተር አብዱል ከሪም ተናግረዋል። ለሶስት ቀናት የሚቆየው አውደ ጥናት በውሃ ሀብት ልማትና አስተዳደር በአፍሪካ ሀገራት መካከል የተሻለ ትብብር ለመፍጠር ያግዛል ተብሏል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።